እህተሽ ብታይ በጣም ቀዝቃዛ ነው። አልሙኒየም በባህሪያቸው ቅዝቃዜ ነገር ይስባሉ። ነገር ድጋሚ ደግሞ አላስፈላጊ ዋሳዓት አይጥ፣ በረሮ የመሰሉትን ነገር ይሄኛው መፍትሄ ነው ማለት ነው። ተለጣፊ ምጣድ ይባላል። አሁን ይሄ ምጣድ ይመስላል፣ አይመስልም። ሌላ ማቴሪያል ነው ይመስላል። ዓመት ዋስትና ንን ለሁለት ዓመት ዋስትና መስጠታችን። ድጋሚ ደግሞ ከምን አንጻር ነው የምንጠቀማቸው ማቴሪያል ኦሪጂናል ኳሊቲ ነገር ስለምንጠቀም፣ ሁለተኛ ነገር ድጋሚ ደግሞ የራስ ወርክሾፕ አለን ለባለሙያዎቻችን ድጋሜ ደግሞ ይህን ኬዝ ሰው ሰራሽ ነውና ቢበላሽ እንኳን መቶ ማስተካከል ይችላል። ይህን ክፈሉ፣ ይህን አምጡ ቢባል ነገር አይፈጠርም ማለት ነው። ሰላም ጤና ስትልኝ ወደ ሪሳ ሚዲያ በሰዎች እንዴት ናችሁ? እኛ ኢትዮጵያውያኖች 99% ማለት ይችላል እንጀራ ተመጋቢዎች ነን። ለዛ ደግሞ መጣድ ያስፈልገናል። ዛሬ ባቢስና የመጣድ መሸጫ ቤት ተገኝተን ኦሪጂናል ምጣዶችን ከነዋጋችን ዘላችሁ መተናል። ይሄንን ቪዲዮ ላይክ በማድረግ አብራችሁን ቆዩ ሰላም እንዴት ነህ? እግዚአብሔር ይመስገን ሰላም ነህ። ይመስገን ዛሬ እንግዲህ የመጣ ነው ምጣድ ብናይ ነው ምን አይነት አማራጭ ምጣዶች እንዳሏቸው? እና ደግሞ ምን ያህል ኳሊቲ ነው ምጣዳችሁ? እናመሰግናለን። ያው ስለ ምጣድ ጠየቅሽኝ እና በምጣድ ደረጃ ምጣድ የተባሉ ሁሉ አሉ ማለት ነው። ለምሳሌ ከዚህ ብንጀምር ወደ ውጭ ምን ልካለን ያው የጀመር ነው። ከውጭ ምን ልካለን ያልኩሽ ያው የምንጠቀማቸው ነገሮች ሁሉ ኦሪጂናል እና ኳሊቲ ኦኬ፣ አለም አቀፍ? ተደራሽ የሆኑ ምጣዶች ስለምንጠቀም ነው። ከውጭ ጀምርኩልሽ ማለት ነው። አሁን ለምሳሌ እዚህ ጋር ባሳየሽ አሁን ይሄ ታሸገ ምጣድ ታዩዋለሽ ማለት ነው። ወደ ውጭ ነው የተላከው። አሁን ለምሳሌ አሁን ይሄኛው የሚሄደው ወደ አሜሪካ ነው ማለት ነው። ወደ የአገራችን እንደ የአገራቸው ቮልታቸው ይለያያል። ያ ቮልታቸውን ደግሞ ቀይረና ለውጠን እናሽግና እንልካለን ማለት ነው። እንሰራለን ማለት ነው ሲጀመር ሳይዝ አላቸው። አሁን ይሄ ሶስት አይነት ሳይዝ አለ። አሁን የመካከለኛው ሳይዝ ነው። 45 ስፋት፣ 50 ስፋት እና 55 ስፋት የሚባል አለ። በዋጋቸው ተመሳሳይ ሲሆን በዋጋቸው ተመሳሳይ ነው። ልዩነታቸው ምንድነው? ሳይዛቸው ነው ሳይዛቸው ነው። እንደየሀገራቸው ደግሞ ቮልቴጃቸው ደግሞ ለውጠን ደግሞ እንሰራለን ማለት ነው። ይሄን ይመስላል። ይሄ ወደ ውጭ የምንልከው ነው። ይሄ ሆኖ ደግሞ ለሀገር ውስጥ ድጋሚ ደግሞ መጠነኛ እንጀራ ለሚፈልግ ሰው ድንጋቢ ደግሞ ተንቀሳቃሽ ቤተሰብ ላልበዛበት ደግሞ ብለን ያዘጋጀው ነው። መጠን አለ። ይሄ አሁን የውጭ ነው ላልኩሽም ነበረ። ለሀገር ውስጥ ደግሞ የምናዘጋጃቸው ደግሞ እንደዚህ ናቸው። አሁን እዚህ ጋር የምታያቸው በሳይዛቸው አስቀምጠናቸዋል። አሁን አርባ አምስት ስፋት ይባላል። ይሄ ሀምሳ ነው። ይሄ ሀምሳ አምስት ነው። አሁን እንደምታዩ አሁን የእኛው የተሟሸ ነው። ቦታና ሁኔታ ለማይመቸው ሰው ማለት ነው። አሁን የሙሽት አገልግሎት እንሰጣለን። አሁን የተሟሸ ስለሚጨስ ጠባብ ቤት ላላቸው ሰዎች፣ ቦታ ላይ ላላችሁ ሰዎች ስለሚጨስ አሟሽታችሁ ታቀርባላችሁ። ከዛ አንጻር ነው አፓርታማ አካባቢ ኮንዶሚኒየም አካባቢ ቦታው ጠባብ አይደለም። ያው ጭሱን የማይፈልጉ ሰዎች አሉ። ከዛ አንጻር ነገሮቹን ለማቅለል የሙሽት አገልግሎት እንሰጣለን ማለት ነው። ስለሆነ በዋጋቸው ተመሳሳይ ነው። እነዚህ ሁሉ ሶስት ሳይዝ አላቸው። 45፣ 50፣ 55 አለ። ዋጋቸው 8000 ብር ነው። የተሟሸ ያለቀለት ማለት ነው። አሁን 45 ስፋት ነች። እስሙ ለምን እላት ማለት ነው። ይሄ ደግሞ ሚሊየም ይባላል፣ 50 ስፋት ይባላል። ይሄ ደግሞ ላርጅ ነው፣ 55 ማለት ነው። ያው የምጣድ አጠራር መካከለኛው ነው። እቺ በዚህ አጋጣሚ ስታንዳርድ የሚባል ሳይዞች አይደሉም እውነት ለመናገር ማለት ነው። ስታንዳርድ የሚባለው ሳይዝ ለምሳሌ እዚህ ጋር የምታዩ ነው ይሄ ነው። አሁን ይሄኛው 59 ነው ዲያሜትሩ 59 ነው። ያው አንዳንድ ጊዜ ትልቅ ምጣድ ለሚፈልግ ሰው አሁን ስታንዳርድ ከዚህ የሚፈልቅ የለም። ከዚህ የሚያንስ ግን ከ45 ጀምሮ 50፣ 55 እያለ እስከ 59 ድረስ ይቀጥላል ማለት ነው። አሁን እንደምታዩ ይሄኛው ድጋሚ ደግሞ ሁለት አላማዎች አሉት። ከአላማዎቹ አንዱ ምንድን ነው? እዚህ ጋር ያው ኪቸን አይዝረከረክም ማለት ነው። አሁን እዚህ ጋር ጎመን ዘር ማሰሻ ማስቀመጫ ቦታ አለው። እዚህ ጋር እንደምታዩ እታች ድጋሚ ደግሞ ባሊ የመሳሰሉትን ነገር ደግሞ ታስቀምጭባቸው አለሽ። ለእንጀራ የሚሆኑ ነገሮች ሁሉ እዚህ ጋር ያልቃሉ ማለት ነው። አሁን ይሄ ከነ ቦክሱ ነው። ይሄ ሆኖ ድጋሚ ደግሞ በእግር ደግሞ አለ። ይሄኛውን ይቅርታ፣ ይሄኛው ስንት ይሆናል ዋጋው? ዋጋው ይሄ ከሆነ 10 ሺህ ብር ነው። የተሟሸ የተሟሸ የተሟሸ ትልቅ ሳይዝ ማለት ነው። 55 ስፋት ነው፣ 59 ስፋት ነው። ዋጋቸው ተመሳሳይ ነው ተመሳሳይ ነው የምልሽ። አዎ ለምሳሌ ይሄ አስር ሺህ ብር ብዬሽ አሉ ይኸኛው ድጋሚ ደግሞ በእስታንድክም ከሆነ ማለት ነው በስታንድክም ከሆነ ሳይዛቸው አንድ ሆንና የሁለት ሺህ ብር ልዩነት አላቸው። ስምንት ሺህ ብር ነው ሁለት ሺህ ብሩ የማስቀመጫው ኦኬ። ያን ይመስላል ማለት ነው በተቀራ ድጋሚ ደግሞ ዋስትና ደግሞ እንሰጣለን። አምራቾች ነን። አቢሲኒያ መጣርና የቤተ የሚባል ድርጅት ነው። ያው ያቁናል ደንበኞቻችን ያውቁናል። ያው ስማችን አዲስ አይደለም ማለት ስለሆነ ለሁለት ዓመት ዋስትና እንሰጣለን። ለሁለት ዓመት ዋስትና መስጠታችን ድጋሚ ደግሞ ከምን አንጻር ነው የምንጠቀማቸው ማቴሪያል ኦሪጅናል ኳሊቲ ነገር ስለምንጠቀም፣ ሁለተኛ ነገር ድጋሚ ደግሞ የራስ ወርክሾፕ አለን። ኦኬ፣ ባለሙያዎቻችን ድጋሚ ደግሞ ይሄን ሰው ሰራሽ ነውና ቢበላሽ እንኳን መቶ ማስተካከል ይችላል ማሰራት ይችላል። ክፈሉ እክፈሉ ይሄን አምጡ የሚባል ነገር አይፈጠርም ማለት ነው። ያ ከስተ ደንበኞቻችን ያውቁላል። ሲጀመር ማለት ይሄ አሪፍ አጋጣሚ ነው። ያ ከተበላሸባችሁ መቶ ማሰራት ይችላል። ሲጀመር እቃውን አምጡት አንልም ማለት ነው። ባለሙያዎቻችን ያላችሁበት ቦታ ላይ አዲስ አበባ ዙሪያ ይሁን እንጂ ማለት ነው። አዲስ አበባ ዙሪያ ከሆነ የትኛው ቦታ ላይ የትራንስፖርት አምጡ ይሄን ክፈሉ ይሄን አምጡ ይሄን ግዙ የሚባል ነገር የለም። ለምን የእኛ ችግር ስለሆነ ማለት ነው። ድንገት አሁን ይሄ ብዬ የማመላከተው ደንበኛ ልበ ሙለት እንዲሰማው በነጻነት እንዲገለገልበት ነው። እንደዚህ ብዬ መግለጽ ማለት ነው ስለሆነ አሁን ይሄ አስር ሺህ ብር ነው። ይሄኛው ደግሞ ስምንት ሺህ ብር ነው በእስታንድ ብቻ ማለት ነው። ይሄኛው ማለት ነው በእስታንድ ብቻ ከሆነ ስምንት ሺህ ብር ነው። ሳይዛቸውም ኳሊቲያቸውም ሙሽታቸውም አንድ ነው። ሁለት ሺህ ብሩ የቦክስ መኖርና አለመኖር ነው። ይሄን ይመስላል ማለት ነው። እዚህ ጋር ደግሞ የምናየው ነገር ደግሞ ምንድነው መሰለሽ ውቀት አላስፈላጊ ተዋሳይቶች አሉ አይደለ? እነሱን ለመቆጣጠር ይረዳል። ይሄ መሶብ ነው፣ እንጀራ ማስቀመጫ መሶብ ነው። ኦኬ ይመስል የዓላማው ምን መሰለሽ፣ አንደኛ ነገር እስቲ ጅጅሽን እናስገብተሽ ብታዪው በጣም ቀዝቃዛ ነው። አልሙኒየም በባህሪያቸው ቅዝቃዜ ነገርን ይስባሉ። ስለሆነ ሙቀት ለሚያስቸግረው ሰው ቤት ያ መፍትሄ ነው ማለት ነው። ሁለተኛ ነገር ድጋሚ ደግሞ አላስፈላጊ ተዋሳይ አይጥ፣ በረሮ የመሰሉትን ነገር ይሄኛው መፍትሄ ነው ማለት ነው። የራሳችን የምናመርተው ምርት ነው። መሶብ ነው ማለት ነው። ኦኬ እና ዋጋ ስንት ብር ነው? ይሄኛው 6000 ብር ነው። 6000 ብር ነው። በጣም አሪፍ። እዚህ ጋር ደግሞ ምን አለ መሰለሽ የዳቦም የእንጀራ የሚጋግር ነው። ብቻ የምንጠቀማቸው ተጠቀማቸው ነገሮች ሁሉ ሁለት ነገሮች ነው የምንጠቀመው፣ ቦታ የሚቆጥቡ ነገሮች ነው የምንጠቀመው ማለት ነው። አሁን ይሄኛው ዳቦም እንጀራውም በአንዱ ትገለገይበታለሽ ማለት ነው። እንጀራ ከላይ ተጠቀሚያለሽ፣ ዳቦ ከታች ተጠቀሚያለሽ ማለት ነው ማለት ነው። ለምሳሌ እንጀራውን እየጋገሩ ዳቦውን መለኮስ አይችሉም። ምን አለ መሰለሽ እንደ አካባቢሽ ፓወርና እንደ ባልቦላሽ ቮልታቸው መሰረት አሁን ለምሳሌ ስሪ ፌዝ ባልቦላ ያለው ሰው ከሆነ ሁለቱን የሚገለገልበት ምንም አይነት ክፋት የለው። ግን አንዳንድ ጊዜ ስሪ ፌዝ ካልሆነ ወይንም አካባቢ ላይ ፓወር ከሌለ ግን በተናጠል በተጠቀምበት ድጋሜ ደግሞ ችግር የለው ማለት ነው። አሁን እዚህ ጋር የምታየው የእንጀራ ቦታ ነው፣ የዳቦ ቦታ ድጋሜ ደግሞ እዚህ ጋ ነው። ይሄን ይመስላል። ሶስት ኪሎ እና አምስት ኪሎ ፓትራ ያለው በታች ድጋሚ ደግሞ እቃውን ማስቀመጫ ሌላ አንዳንድ ነገር ማስቀመጫ ደግሞ እንደ ስታንድም እንደ ቦክስም ያገለግላል ማለት ነው። ይሄኛው 17 ሺህ ብር ነው። እንጀራም ዳቦ አብሮ የሚጋግረው ማለት ነው። ይሄም ደግሞ አለ። ለምሳሌ ቅድም የዳቦ እና እንጀራ ብዬሽ ነበረ። ያው አላማቸው አንድ ይሁንና በሳይዝ ይለያያሉ። ይሄ ሳይዙ ከፍ ይላል። በዲዛይንም ይለያያሉ። አሁን ይሄ ክብ አይደለም እናየው። ይሄ ደግሞ አራት ማዕዘን ነው። ይሄ አንድ ተከፋች ነው። ይሄ ደግሞ ሁለት ተካፋች ነው። አሁን እዚህ ጋር ብናየው ብዙ ነገሮች ታስቀምጥባቸዋል። አየሽው አይደል? ይችላል ባለ ነው ይሄ ባለ ሰባት ኪሎ እና አራት ኪሎ ፓትራ ነው። ኦኬ፣ እዚህ ጋር እንደምታዩ የእንጀራ ቦታ ይሄኛው ነው። ዋው እንጀራ እዚህ ጋር ነው፣ ዳቦ እዚህ ጋር ተቀማሚ ነው። እዚህ ጋር ደግሞ ዕቃ ማስቀመጫ አለው። ይሄ አራት ማዕዘን ነው፣ ሁለት ተካፋች ነው። ብዙ ነገር ይዛል ከታቹ ማለት ነው። አሁን ይሄ እና ይሄ አላማቸው አንድ ነው። ኦኬ፣ በቃ የሳይዝ እና የዲዛይን ልዩነት ያላቸው ማለት ነው ስለሆነ በዋጋ ግን ይለያያሉ እኔ 17 ሺህ ብር አላልኩሽም ነበረ ይሄኛው ደግሞ 24 ሺህ ብር ነው ይሄኛው ቆንጆ ነው አንደኛ ዲዛይኑም ይለያል ከዚህ በሳይዝም ደግሞ ከፍ ይላል ግን የተጠቀምንባቸው ማቴሪያል ግን እውነት ለመናገር ተመሳሳይ ነው ዋስትናቸው ለዚህ ሁለት አመት ዋስትና ነው የምንሰጠው ለዚህም ሁለት ዓመት ዋስትና ነው የምንሰጠው ለምን ይሄኛው ዋጋው ከፍ ስላለ ዋስትናው ከፍ አይልም ይሄ ደግሞ ዋጋው ከአነስ ስላለ ዋስትናው ደግሞ አያነስም። አያንስም የዲዛይን ልዩ ነው። ዋስትና ራሳቸው ያመረጥናቸው ነገሮች ሁሉ ዋስትና እንሰጣለን። ከውጭ የምናመጣቸው እቃዎችም ደግሞ አሉ። በነሱ ለድጋሚ ደግሞ እየመረጥን ዋስትና እንሰጣለን ማለት ነው። ዋስትና የሚሰጣቸው አሉ፣ የማይሰጣቸውም አሉ። ስለሆነ በስመ ውጪ እቃዎች ሁሉ ኳሊቲ አይደለም፣ ዋሉ ደግሞ ኳንቲቲ አይደለም ማለት ነው። ስለሆነ እዚህ ጋር ደግሞ የምናያቸው ድጋሚ ደግሞ የዳቦ መጋገሪያዎች ናቸው። በተናጠል የዳቦ ለሚፈልግ ሰው አሁን ይሄ ወደ ላይ ይከፈታል። አየሽው አይደለ የዳቦ መጋገሪያ ነው። ሦስት ኪሎና አምስት ኪሎ ፓትራ አለው ይሄ የዳቦ ብቻ ነው በተናጠል ለሚፈልግ ሰው ማለት ነው አዎ ሁለት ፓትራ አለው ሁለት ፓትራ አለው አሁን እኛ የምናዘጋጀው ሁለት ፓትራ ነው ሦስት ኪሎና አምስት ኪሎ እናዘጋጃለን። ግን ሰው እንዳዘዘን መጠን አንድ ኪሎ ሁለት ኪሎም ካዘዘን ፓትራውን መጨመር ይችላል ይቻላል ይሄ ደግሞ ሌላ ዲዛይን ደግሞ አለው የጎን ተካፋች ደግሞ አለ አሁን ለምሳሌ በዋጋም ተመሳሳይ ናቸው በኳሊቲም ተመሳሳይ ናቸው። ዲዛይናቸው ይለያያል። ይሄ ወደ ላይ ይከፈታል፣ ይሄ ደግሞ ወደ ጎን ይከፈታል። ዋጋቸውም አንድ ነው፣ የሚያዝ መጠናቸውም ተመሳሳይ ነው። ልዩነታቸው ዲዛይናቸው ብቻ ነው። ዋጋቸው እነዚህ 11 ሺህ ብር ናቸው። 11 ሺህ ብር ናቸው። ዋጋቸው ተመሳሳይ ነው። ዲዛይናቸው ቢለያይም ዋጋቸው ግን ተመሳሳይ ነው። ኦኬ፣ ሰው የፈለገ የጎን ተካፋቹን ይወስዳል፣ የፈለገ ላይ ተካፋቹን ይወስዳል። እና ይሄን ይመስላል ማለት ነው። በዳቦ ደረጃ የእንጀራን የዳቦና ይቻላል፣ የዳቦና እንጀራ አሳይቼሻለሁ። ደግሞ ቤታቸው ለኮንዶሚኒየም ወይ አፓርትመንት ብቻ ቤት ጠበብ ብላለ። ቤት እዚህ ጋር የግድግዳ መጣድ እዛ ጋር እያየኝ ነበረ እሱን ብታሳየ እባክህ። በጣም ጥሩ። አሁን ለምሳሌ እዚህ ጋር የምናያቸው አሁን እዚህ ጋር የምታዩ ተለጣፊ መጣድ ይባላል። አሁን ብቻ ከተማችን ላይ የቦታ ችግር አለ። ያ ስለሆነ አሁን ለምሳሌ አሁን የእንጀራ መጣድ ተለጣፊ መጣድ ይባላል። አሁን የምታየውን አሁን ተገጥመዋል። አሁን ቤታቸው ውስጥ ድጋሚ ደግሞ እራሳችን መተን ነው መንገጥ በሚያዙን መጠን ኤሌክትሪክ ሲስተሙ እንዘረጋላቸዋለን። ያሉበት ቦታ መጠን እንገጥምላቸዋለን። ተለጣፊ ምጣድ ይሄ ነው፣ እንደ ሙሽቱ እንደማለት አሁን ይሄ የተሟሸ ነው። ቅድም ገልጭልሽ ነበረ። አሁን ቦታ እና ሁኔታ ለማይመቸው ሰው የሙሽት የጭስ ሊያስቸግረው የሚችል ሰው ያ ነገር ድጋሚ ደግሞ እኔ የተሟሸ ነው። ያልተሟሸም ደሞ ራሱ ያሟሻዋለሁ የሚል ደግሞ ካለ አዘጋጅተናል ማለት ነው። ሲቀመጥ እንደዚህ መዝጋት እንችላለን? አዎ ለምሳሌ ሰው ካለ ለማሳየት በጣም ጥሩ። አሁን ለምሳሌ እየተጋገረ እየተጠቀምንበት ነው ማለት ነው። እዚህ ጋር ተዘርግቷል እየተጠቀምንበት ነው። ከጨረሰ በኋላ ከዛ በኋላ የምናደርጋለን አረጋለ መሰለሽ፣ እንደሱ እንዘጋለን። አሁን አስሽ አሁን ይመጣል ይመስላል፣ አይመስልም? ሌላ ማቴሪያል ነው ይመስላል የቤትሽንም ገጽታ ገዝታ አይቀየርም፣ ከውበት ስለያዘው ነው እንጂ ይዘጋል። አሁን ለምሳሌ ራሱ ማስቀመጫ ቦታም አለ። አሁን ለምሳሌ ክዳኑ አከምባሉን እዚህ ጋር ማስቀመጥ እንችላለን፣ አለም ደግሞ ማንቀሳቀስ እንችላለን ማለት ነው። ይሄን ይመስላል ራሱ መጥቶ አይቶ ያ ነገር ነው። አይቶ ሁሉ አጣርቶ አግለን አሙቀን አስምተን ነው የምናሳየው ማለት ነው። ሲገጠም ማለት ነው። ስለሆነ ያው ቅሬታ ደግሞ ለመስማት ድጋሚ ደግሞ ደንበኞቻችን ያውቃሉ ቅርብ ነው። ስለሆነ የተለጣፊ ምጣድ ቅድም ላልሽኝ ነገር ይሄን ይመስላል ማለት ነው። የተለጣፊ ምጣድ በምጣድ ደረጃ ሁሉ አሉን ማለት ነው። አምራቾች ስለሆነ ትልቅ ድርጅትም ስለሆነ ማለት ነው። በስቶፍ ደረጃ ድጋሚ ደግሞ አሁን እራሳችን የምንጠቀማቸው የምናመርታቸው ምርቶች አሉ። አሁን ለምሳሌ አሁን ይሄኛውን ስቶፍ ባሳይሽ፣ አሁን ይሄ ልክ እንደጠለጣሽ መጣን ላይ ቅድም ማለት ነው። እኔ ስቶፍ አይመስልም ሌላ ማቴሪያል ነው የሚመስል አሁን ታቺ ጋር ምን አለ መሰልሽ፣ እዚህ ጋር ብዙ ያበሰልሻቸውን የምታበስልባቸው ነገሮች ሁሉ እዚህ ጋር ታስቀምጫቸዋለሽ። የራሱ የሆነ ፓርቲሽን አለው። አሁን እዚህ ጋር የሆነ ድስጦችን፣ ማስቤዛ፣ ሽንኩርት እና ምንም ነገር ታስቀምጭባቸዋለሽ፣ እዚህ ጋር ታስቀምጭባቸዋለሽ። እዚህ ጋር ደግሞ የሚዘረጋ ነገር አለው የሚዘረጋ ነገር የሚዘረጋው ነገሩ ምን አለ መሰለሽ? አንደኛ ታበርጅበታለሽ፣ ሁለተኛ ነገር ድጋሚ ደግሞ ሽንኩርት ሹም ኩርት መክተት ያስቆልተሽም ትከትፊበታለሽ። የሚታጠፍ የሚዘረጋ ነው። ከአደጋ አንፃር አንጻር ደግሞ እዚች ጋር ያው ልጆች ካሉ ምናምን ነገር አሁን ኦን ኦፍ ከውስጥ ነው ፓክድ ነው ማለት ነው። ከአደጋ አንጻር ልጆች ካሉ እጅ አይበዛበትም ማለት ነው። ሁለተኛ ነገር ድጋሜ ደግሞ ውበትም አይቀንስም። አዎ ቆንጆ ነው። ሌላ ነገር ነው የሚመስለው እንጂ ስቶብ መሆኑ አያስታውቅም ማለት ነው። አይመስልም ይሁን ነው። እስቲ ያው ቅድም ስለ ዋስትና ውርተናል። ይሄ የራሳችን የምናመርተው ምርት ነው። በነዚህም ላይ ምሆነ በስቶብ ላይ ምሆነ በእንጀራ ምጣድ ላይ ዋስትና እንሰጣለን ማለት ነው። ይሄ ማለት ነው ው ክዳን አለው አሁን ለምሳሌ ግድግዳ አይበላሽም። ፍንጣሪ ነገር ሲመጣ ግድግዳሽን አይበላሽም፣ ይደግፈዋል። ያው ይዘጋል፣ ይታጠፋል ያው ፍንጣሪ ምናምን ነገር ወጥ ግድግዳ እንዳያበላሽ ይረዳዋል ማለት ነው። ነገር ደግሞ የምንጠቀመው የእንጀራ ምጣድ ላይና ስቶቭ ላይ ትልቁ ሲስተም የሚጫወተው ብሬከሩና ዋይሮቹ ናቸው። ያ ስለሆነ የምንጠቀማቸው ነገር ደግሞ ለእንጀራ መንጠቀማቸው ማቴሪያል ነው የምንጠቀመው ለምጣድ መንጠቀማቸው ማቴሪያሎች ነው የምንጠቀማቸው የሀገር ውስጥ ስቶቭ እንትን ይላል። ኤሌክትሪክ ይፈጃል ምናምን። ምን አለ መሰለሽ እየተሽከረከረ ነው ግን ኤሌክትሪክ ደግሞ ያናክል አክል ደግሞ እየባከነ ነው ማለት ነው። ኦኬ። ይሄ ግን ምንድነው ትጠቀሚያለሽ? በፍጥነት ሳራ። ያፍጥነልሻል ኤሌክትሪክ ደግሞ ተቆጠብ ቆጠበ ማለት ነው። ስለሆነ ነው። ይሄኛው ባለ አንድ ነው፣ ይሄ ባለ ሁለት ነው። ይሄ 1800 ብር ነው፣ ያ ደግሞ 3200 ብር ነው። ይሄኛው አዎ፣ ያ አንድ ናቸው፣ የከለር ልዩነት ነው ያላቸው። ይሄ ሰማያዊ ቅብ ነው፣ ይሄ ደግሞ ሲልቨር ከለር ነው። ሌላሳ የውጭዎችን ደግሞ እንደምታያቸው ቅድም አውርታ ነበር። ስለውጭ እቃዎች ላይ ድጋሚ ደግሞ እየመረጠን ዋስትና እንሰጣለን ብየሻሉ። ለምን ዋስትና የሚያስፈልጋቸው እቃዎች አሉ፣ ዋስትና የማያስፈልጋቸው እቃዎች አሉ። አሁን ለምሳሌ እዚጋ ብንመለከታቸው እነዚህ አሁን የመሰረታዊ እቃዎች ናቸው። አሁን የደረቀ እህሎችን አጠቃላይ ነገሮችን ይፈጫሉ። አሁን በስማቸው እነዚህ ስቶን ግራይንደር ነው የሚባሉት። ስቶን ግራይንደር ያስባላቸው ጥንካሬያቸው ነው። እርድ ይፈጫል፣ ሚጥሚጣ ይፈጫል።

ይሄ የሆኑ ደግሞ ደረጃም አላቸው። አሁን ሀገር ውስጥ መገጣጠም ተጀምሯል። አገር ውስጥ አለ ድጋሜ ደግሞ ዳይሬክት ደግሞ ከውጪ መጣጣዎቹ ደግሞ አሉ። አሁን ያን ነገር ደግሞ የምናቀው ድጋሜ ደግሞ ወሳኙ ደግሞ ዲናሞ ነው የኮፐር ዲናሞና ጥቅልል ይባላል። የተቀለሉ ነገር ከሆነ ዋጋቸው ነው 2500 ብር 3000 ብር ድረስ ታገኘዋለሽ። በዲናሞ ማለት ነው። አሁን ሰው ብዙ ጊዜ ከስተመር የሚያየው ቦዲውን ነው የሚያየው። ግን ዋናው ግን ትልቁን ሲስተም የሚጫወተው ዲናሞ ነው። አሁን ለእንደዚህም ዋስትና አላቸው። አሁን የ4000 ብር ብዬሽ አለው ይሄኛው ድጋሜ ደግሞ አምስት ሺህ አምስት መቶ ብር ሁለት መቶ ግራሙ ማለት ነው። ይሄ ደግሞ ሰባት ሺህ አምስት መቶ ብር አራት መቶ ግራም የሚይዘው ይሄ ደግሞ ስምንት ሺህ አምስት መቶ ብር አምስት መቶ ግራም የሚይዘው ኦሪጂናሎቹ ብዬሻለሁ ዋስትና አላቸው። እዚህ ጋ ደግሞ የምናያቸው ድጋሚ ደግሞ የአትክልት እና የስጋ መፍጫዎች ናቸው። አትክልቶች ማለት ያው ለምሳሌ አሁን እዚህ ጋ ሚት ሚክሰር ይላል ሚት ሚክሰር ማለት አሁን ስጋም ይፈጫል አትክልቶችንም ይሰራል ማለት ነው አትክልቶች ማለት ምን መሰለሽ? አዎ፣ ለምሳሌ ሽንኩርት፣ ጎመን የመሳሰሉትን ነገሮች ሁሉ ይሰራል ማለት ነው። ይሄ 100፣ ይሄኛው 2 ኪሎ ይዛል፣ ይሄ 4 ኪሎ ይዛል፣ ይሄ 5 ኪሎ፣ ይሄ 6 ኪሎ፣ ይሄ 12 ኪሎ ይዛል። ሽንኩርት ይፈጫል፣ ጎመን ይፈጫል፣ ስጋም ይፈጫል እና ኮምፕሊት ነገር ይሰራል ማለት ነው። እና ፐርፓ አለማቸው ተመሳሳይ ነው። የሚለየው ምንድነው ዋጋቸውና ሳይዛቸው ይለያያል። ይሄ 12 ኪሎ ይዛል፣ ይሄ 6 ኪሎ ይዛል የአምስት ኪሎ ይዛል። የአራት ኪሎ ይሄ ደግሞ ሁለት ኪሎ ይዛል። እና የማይሰራቸው እንትኖች የሚፈጩ ነገሮች ሁሉ አጠቃላይ ይፈጫል። አሁን ለምሳሌ በዚህ ስጋ መፍጫ በእናሳይሽ እዚህ ጋ አሁን ይሄ አላማው ለስጋ ብቻ ነው። ስጋ ነው ጨመርበታለሽ። አሁን ሽንኩርት አትፈጭበት፣ ጎመን አትፈጭበት። እየፈጫ ይወርዳል ማለት ነው እየፈጨ ዝም ብሎ ይወርዳል ማለት ነው ስለሆነ ይሄን ይመስላል ይሄ የስጋ መፍጫ ነው በዋታቸው ይለያያሉ ይሄኛው 2500 ዋት ነው። አንድ ሺህ ዋት አለ አንድ ሺህ 500 ዋት አለ አሁን ይሄ ትልቁ ዋት ነው። አሁን ይሄ 17000 ብር ነው የሚሸጠው ማርኩም ወሳኝነት አለ። ቆንጆ ማርክ ነው። እዚህ ጋር ደግሞ የምታያቸው ድጋሚ ደግሞ የእጁ ሰሮች ናቸው እነዚህ አሁን አየሽ የኛው ነገር ደግሞ ሰብን ዋን ነው ሰብን ዋን ሰባት ነገር ይሰራል ማለት ነው ሰባት በአንድ አሁን እዚህ ጋር ቡና ይፈጫል፣ ስጋ ይፈጫል፣ ካሮት ይጨምቃል፣ ለጁስ ይሆናል። አሁን ካሮት ይጨምቃል። ስለዚህ ምን አለመሰለሽ ካሮት ውሃውን ይሰጥሽ እና ተረፈ ብጫጩን ድጋሚ ደግሞ ብቻውን ድጋሚ ደግሞ ያስቀራል ማለት ነው። ሰባት በአንድ ነው። ኳሊቲ ካም ይሄ በጣም ቆንጆ ነው። ቆንጆ ማርክ ነው። እንደ ማርካቸው ይለያያሉ። አሁን ፋሲካ እየመጣ ስለሆነ ለዶሮ መስሪያ ብረት ድስት ያስፈልጋልና እነሱን ታሳያ። ኦኬ ኦኬ፣ ድጋሚ ደግሞ እንደ ተለመዱ በእነዚህ በብረቶች የምናያቸው ድስቶች አሉን፣ በሴራሚኮችም አሉን። አው ለዶሮ አልሽ ሴራሚክ ሆኖ ማለት ነው። ለምሳሌ እዚህ ጋር የምታያቸው ዶሮ አይሰሩም፣ እውነት ለመናገር ማለት ነው። አምስት በአንድ ናቸው። አራት መጥበሻ እና አንድ መጥበሻ አለው። ሴራሚክ ነው፣ ሪል ሴራሚክ ናቸው። ዋጋው አስር ሺህ ብር ነው፣ ሴቱ አምስቱ ማለት ነው። ሴራሚክ ነው። እዛ ጋር ደግሞ የምናየው አለ፣ ይሄ ሆኖ ዶሮ ሊሰራ የሚያስችል። ሁለት ዶሮ ሊሰራ የሚያስችል። አሁን ለምሳሌ ይሄ ማቴሪያል ብንመለከት እዩሽ፣ ይሄኛው ነው አዎ ዶሮ ይሰራል። ይሄ ሶስት በአንድ ነው፣ ሶስት በአንድ ነው። ይሄኛው ዋጋው ይሄ አስራ አንድ ሺህ አምስት መቶ ብር ነው፣ አምስት መቶ ብር ነው። ሶስት በአንድ ነው። ይሄ ደግሞ ላርጁ ነው። አሁን ሁለት ዶሮ ይሄ ሁለት ዶሮ ይሰራል። ይሄ ደግሞ አንድ ዶሮ ይሰራል፣ አንድ ዶሮ ይሰራል። እነዚህ ማቅረቢያ ምናቸው ይሰራባቸውማ እነዚህ ነው ሰራሚቆቹ ከዚህ ከለር ነው። ለምሳሌ ቅድም ብር አልተባባልም ነበረ። ይሄኛው የዛኛው ከለር ነው፣ 11000 ብር ነው። አምስት በአንድ ነው። አምስት አንድ አንድ ደግሞ መጥበሻ አለው። ኦኬ አንድ መጥበሻ አለው። አሪፍ አሪፍ እቃዎች አሏችሁ። ኦኬ እናመሰግናለን። አዎ እና ቤታችን ይህን ይመስላል። ያው ሲጀመር ያው ደንበኞቻችን ያውቁናል። እኛ ነገር ያው ከሀገር ውጭ ብዙ እንታወቃለን ማለት ነው። ብዙ ደንበኞች አሉ ከምናቀርባቸውና ከምንጠቀማቸው ማቴሪያል እንግዲህ ደንበኞቻችን ምስክሮቻችን ናቸው። ስለሆነ ያለውን ነገር ደግሞ እኛ ምርሀችን ምን አለ መሰለሽ ብዙ አናውራ ማውራት ደስ ያሰኘና እቃው ቢያወራ ይሻላል ብለን እናውራለን። ስለሆነ እቃው የምንጠቀማቸው ነገር ስለሆነ ጥሩ ሆነ መጥፎ ሆነ እቃው ቢያወራ ይሻላል። አሁን እናንተ አምራች ስለሆናችሁ ከዛ አንጻር ነው። እዚህ ጋር የምናየው ደግሞ ኤ ኦቨን ይባላል። ኦቨን ምንድን ምንድነው? እዚህ ግሪም ያለው ታይመር አለው። ታች ስቶቭ እንደ ስቶቭ ትጠቀሚበታለሽ፣ ታች ደግሞ ታበሲበታለሽ። ኦኬ በጣም አሪፍ ኳሊቲ ናቸው። እዚህ ጋር የምታያቸው ነገሮች ሁሉ አሉ። ማንኛውም ነገር እዚህ ውስጥ ኦቨን የሚገባ ነገሮችን መስራት ይቻላል። አዎ፣ ስንት ብር ይሆናል? 11 ሺህ ብር። 11 ሺህ ግን እንደ ማርካቸው ይለያያሉ። በዚህ አጋጣሚ ማለት ነው በስም ኦቨን ብዙ ኦቨኖች አሉ። ያበሰቀለ በሰነስ ተው ሁሉ እንደሚለያዩ የእንጀራ ምጣዶች ልክ እንደዛ ማለት ነው። ያው ኳሊቲው በቀነሰ ሰዓት ድጋሚ ነው ዋጋው ይቀንሳል። እኛ አንዳንድ ጊዜ የሆነ ሰዎች ዋጋ ይጠይቁንና አሁን የራሳችንን ኳሊቲ የምንጠቀማቸው ነገሮች ኦሪጅናል ነገር ስለምንጠቀም ሌላ ቦታ ደግሞ ጠይቁና ድጋሚ ደግሞ ዋጋ ያነሰ ሲያገኙ ይጨመር ይመስላቸዋል። ያ ግን አይደለም። ኳሊቲው ነው ዋጋውንም ከፍ ዝቅ የሚያደርገው ኳሊቲው ነው ማለት ነው። ከዛ አንጻር ነው። ይህን ይመስላል ቤታችን በጣም ያምራብታችሁ እና እዚህ ጋር ደግሞ ያየኝ ነበረ። በጣም ቆንጆ ናት። የቡና ማፍንትን መቁያ እችኛው እንት ነች፣ የከሰል ማቀጣጠያ ነች። ከሰል ማቀጣጠያ ነች። አሁን አንዳንድ ጊዜ ብዙ ጊዜ ሴቶቻችን ካየቻቸው ከሰልን የሚያቀጣጥሉት ስቶቭ ላይ ነው የሚያቀጣጥሉት። ያ ደግሞ ጎጂ ነው። ስቶቭ ላይ ከሰል የሚቀጣጠል የለበት። ወደ አሲድነት ባህሪ ስላለው ይበጣጥሰዋል የአላሙ ምን መሰለሽ። ከሰል ማቀጣጠያ ነው። እዚህ ጋር ተቀጣጣጥ ይበታለሽ። እዚህ ጋር ደግሞ አነስተኛ ጀበናዎችን ድገሚ ትጠቀሚባቸዋለሽ። እዚህ ጋር ማለት ነው። እሱ ላይ አዎ፣ እሱ ይመስላል ከኋላ የምናየው በጣም ማጨሻ ነው፣ በኤሌክትሪክ የሚሰራ ቀን ማጨሻ ማለት ነው። አዎ ታማል። እዛ ጋር ደግሞ የምናያቸው በኤሌክትሪክ የሚሰሩ የቡና ማፊያዎች ናቸው እነዚህ። አዎ እዚህ ጋር የምታያቸው ማለት ነው፣ ይሄን ጨምሮ ማለት ነው። ሌትሩ ከፍ ይላል። እነዚህ ሌትራቸው አነስ ይላሉ። ኦኬ ይሄኛው በጣም ቆንጆ ነው። አዎ ሌትሩ ከፍ ይላል። ስንት ብር ነው? ይህኛው ስንት መሰለሽ? 5000 ብር ነው 5000 ብር ታማለሽ። ቆንጆ ነው በጣም። ብዙ ሲል ይይዛል። እውነተኛ ነገር ድጋሚ ደግሞ እንግዲህ ታወቀ እቃ ነው፣ ቆንጆ እቃ ነው። ማርኩም ቆንጆ ማርክ ነው። አዎ ኦኬ፣ በጣም አሪፍ። እሺ ዳዊት እንግዲህ ከብዙ በጥቂት ያለውን ይሰተህናል። ሰዎች መጥተው እንዲገዙ ወይ ደግሞ ለቤተሰቦቻቸው ስጦታ መስጠት ከፈለገው ለራሳቸው ምጣድ ወደ ውጪ ካዘዟችሁ እንድትልኩላቸው አድራሻችሁ የት ነው እና ደግሞ ስልክ ቁጥር ብትናገር። ኦኬ፣ ጥሩ የሱቅ አድራሻ አለን። ለምሳሌ አሁን እየተገኘን ያለንበት እየተቀረጸ ያለው ቦታ ላይ ሳሚት ፊየል ቤት አንደኛው ብራንቻችን ነው። ሌላኛው ብራንቻችን ድጋሚ ደግሞ ወደ ቦሊ በዳን ያለ አካባቢ አለን። ሁለተኛ ነገር ድጋሚ ደግሞ ከሱቅ በስተጀርባ ድጋሚ ደግሞ የስልክ አድራሻዎችን ደግሞ አለ። የስልክ አድራሻችን ድጋሚ ደግሞ እዚህ መገኛች 09 11 61 98 97 ኦኬ አሁን ውጭ ያሉ ሰዎች በቴሌግራም በዋትሳፕ ቪዲዮ ማንሳት ትችላላችሁ። ታገኙናላችሁ። ያገኙናል። ኦኬ፣ በጣም አሪፍ ነው። ዋትሳፕም ሆነ በቴሌግራምም ሆነ ብቻ በማህበራዊ ሚዲያዎች ሁሉ አለ። ኦኬ፣ በጣም አሪፍ። ኦኬ፣ እሺ፣ ስለነበረ ጊዜ አመሰግናለሁ። ኦኬ፣ እሺ፣ እኔም አመሰግናለሁ። እሺ፣ እሺ፣ እሺ። ስትከታተሉት የነበረ ይሄን ይመስላል ማለት ነው። ወዳችሁታል ብለን ተስፋ እናደርጋለን። ቆንጆ ቆንጆ ምጣዶች አሏቸው። እነዚህን ደግሞ ለየት የሚያደርጋቸው አምራቾች ናቸው። አሁን አንዳንዶቹ አትራፊዎች ከነዚህ ከአምራቾቹ ገዝተው የሚያተርፉ ሰዎች አሉ። ዋስትና የማይኖራቸውም ማለት ነው እንደዛ ሲሆን። ስለዚህ እናንተ ከዚህ ከገዛችሁ ዋስትና የሁለት ዓመት ዋስትና አለ። እድሉን ተጠቀሙበት። ለቤተሰቦቻችሁ እቃ መስጠት ገዝታችሁ መስጠት ከፈለጋችሁ ደውሉላችሁ። አዲስ አበባ ውስጥ የትም ቦታ ያደርሱላችኋል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆይልኝ።